ይችላሉ ስትሮንግ ሚኒማ አመሰግናለሁ። አሁን ከዚህ ተምረብታል ደስ ብለዋል ታሪኩ እኔም አመሰግናለሁ። ሁላችሁንም ዛ ያላችሁ ሁላችሁንም እወዳችኋለሁ። አመሰግናለሁ። እሺ መልካም አዳር ሁላችሁንም። እሺ

ዋታሪያው ዛ ዛቤ ልእሱም የሆነ ቤተሰብ ነበሩ እና በጣም ሀብታሞች ናቸው ማለት ነው። በጣም ትማሩበታላችሁ ይህንን እና ሁላቸው በደንብ አርጋቸ ትማሩበታአላችሁ እና በጣም ሀብታሞች ነበሩ እና የዛም ቤተሰብ አንድ ልጃቸውን ሚያሰዳራቸ ሰዎች ምናምን ከዛ ትልቁ ልጃቸው ነበር የሚያስተዳድረው። ብዙ ስራዎች ምናምን ነበራቸው። በጣም ያጨሳል። ቤተሰቡ ላይ ብጥብጥ ይነሳል እና ምንም ሊስማማ አይችልም እሱ

ሁለት ወንድና ሴት የወንድ ልጇ፣ ሁለት ወንድና ሴት ደግሞ የሴት ልጇ ይዛ ወደ ሌላ ቦታ ሄደች ማለት ነው። ከዛ ሁለት መኪና ደግሞ ከእሷ ጋር ይዛ ሄደች። ያኛው ልጇ ቤተሰብ የሚያስተዳድር የነበረው ሰው ይሁ፣ ደግሞ የቤተሰብ እንዳለ የነበረ ሀብት በሙሉ ጨረሰ እና እዩት። ከዛ በኋላ ሴትዮ እያሳደጋቸው እያ በጣም ብዙ አልነበረና ከዛ በኋላ አባትዬው ከሞተ በኋላ ደግሞ በአራተኛው ዓመት አራተኛው ነው ከሞላ በኋላ ሱዳን ትኖር ነበር እናታችን በጣም መስኪን ነበር ችናት ሱዳን ትነብር ነበር። ከሱዳን ታማ መጥታ ትግራይ እንደገባች በሶስተኛ ቀኗ ሞተች። እናታቸው ነው የነዛ ሁለት ልጆች ብቻ ከዛ በኋላ እነዚህ ልጆች አባታቸውን እናታቸውን አጡ። ምንም የሌላቸው ማለት ነው። ከዛ በኋላ አያትየው ልጅ አያትየው የነሱ አያት የሴት የሴት ልጃቸው አያት ነች፣ የእናታቸው አያት ነች፣ ሴትዮ የምታሳድጋቸው ተሳድጋቸው ያላቸው የሞተችው ከዛ በኋላ የምታሳድጋቸው የነበረችው አያትየው እንደገና ልጇ ከሞተች በኋላ ከሁለት ዓመት በኋላ ማለች ማርያም፣ ይሄ ሪል ላይፍ ነው እያንቅርኮች ያሉት እናቴ ትሙት፣ ሪል ላይፍ ነው። አሁን እዚህ እያሳቅ የለው ማርያም በዘረጅ ድረስ ለዘላለም ከቤት አይውጣ እና ከዛ በኋላ አያቴ ኮሞቶች በኋላ ማለት ነው ላይክ በቃ ህይወታቸው ይኖ በጣም ሀብታሞች ነበሩ። በአንድ ጊዜ ጊዜ ሶስት አባታቸው፣ እናታቸው፣ አያታቸው። መጀመሪያ ከአባትና እናታቸው ጋር ይኖሩ ነበር። ከዛ አባታቸው ሞተ፣ ከዛ እናታቸው ሞተች፣ ከዛ አያታቸው ሞቱ። ከዛ ወደ አክስታቸው ቤት ይኖሩ ምናምን ቀጥሉ፣ ብዙ ም አልነበረም እንደገና ተመልሱ ካሁን፣ አንዱ ወደ ሰሜን አንዱ ወደ ደቡብ ብሉት። ህይወት የሚያሳዝነኝ ታሪክ ከሰማሁት ከእየሁት፣ ማለት ከሰማሁት ሳይሆን ከእየሁት ታሪክ። ይሄን ታሪክ በጣም የሚያሳዝን እና አሁን ሁለት ለራሱ ወንድም ናዞች ለራሱ በአንድ ላይ ድል እና አንዳንድ ጊዜ ፈጣሪ ሲሰጠን ተመስገን ማለት አለብን። ማርያምን ተመስገን መልመድ አለብን እንደ ህዝብ ማለት ላይክ አንዳንድ ጊዜ ሁሉ ጊዜ ተመስገን ነው። ምክንያቱም

መጀመሪያ መጣሁት ነው አረብ ሀገር። ማርያም አረብ አላቅም እንግሊሽ አላቅም ዱዳ በሁሉ ዱዳ። እዚህ የተባልኩት እንደ መቀሌ እንደ ፍላጎትሽ ትዝናኛለሽ፣ በቃ ሁሉ አበሻለ ትገናኛለሽ ተብዬ የመጣው መጣው ትንሽ የቤት ነው የደረሰችኝ። እድለኛ ስለሆንኩ ሁለት ሦስት መኝታ ሁለት ሽንት ቤት ምናምን ነው የደረሰኝ። ከዛ ማቴ ስድስት ቀን እየተቆለፈኝ ስድስት ቀን ዋ ጎ ኢትዮጵያ አልኳቸው። ጎብቻ ጎብቻ ነው ማውቀው እና በፕሌን አይደለም የመጣሁት። እች ፕሌን እናት እች ጎብቻ ነው። ጎ ላዛ ጎ ትለኛለች ጎ ያናግራት ብላ እዚህ ከመጣሽ ይቀጠቅጥሻል። ይቀጥቅጠኝ ይቀጥቅጠኝ፣ እመጣለሁ። ይቀጥቅጠኝ አ ይቀጠቅጥሻል። ይቀጥቅጠኝ፣ ይመጣለሁ። እንደው ቢሮ የነበሩ ይኖራሉ፣ እዛ ቢሮ የሚያጉኝ ሰዎች፣ ይቀጥቅጠኝ፣ እመጣለሁ አልኩ። ኧረ ተይ ምራ፣ አይሆንም ሄድኩ። ያ አባቴ ሄድ ይዞ በጥፊ አይቀር በካልቻ አይቀር ምቴ አገኘው